ማይ ግን እንዴት ማይ ደም ብላ ልጅ ነች ስላለችሽ ነው አይደለም? የመጣ ምንድን ነው? ምን ሆነሽ ነው የምታለቅሽው? አባዬ ቆይ መች ነው የመጣው? አሁን ነው የመጣሁት። ምን ሆነሽ ነው የምታለቅሽው? አባዬ በጣም ደስ ብሎኝ ነው? አልመሰለኝም። አንዬ እውነቴን ነው አባዬ፣ በጣም ነው ደስ ያለኝ። ምን ታገኝቶኝ ነው የልጅ አባዬ እሱን አትጠይቀኝ አንዬ። አባዬ ምንም አትጠይቀኝ አልኩህ እኮ። እንደዚህም ባሽን እንደ ጎርፍ ሲወርድ እያየሁት ነው የማልጠይቅሽ። እንኳን ለደስታ ለሀዘንስ ይፈስ የለ እንባ እኮ ውሃ ብቻ አይደለም አሚ፣ እሱ ማውቃለሁ፣ ግን ቢሸስ ምን ችግር አለው አባዬ። አሚ ድዋ ፈርስ ሆንልሽ የሆንሽውን ነገር ነገ አባዬ ምንም አልነግርህም፣ ብቻ ያንተ መዳን ያለው ቢዘገይ ማንም እንደማይቀድመው ገብቶኛል። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ብዛ። እንኳን ወደ ቻናላችን በደህና መጣችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ስለምትከታተሉ እጅግ በጣም እናመሰግናለን። ኖላዊ ድራማ ክፍል ዘጠና ሰባትን ይዘንላችሁ መተናል። አብራችሁን ቆዩ፣ እስከ መጨረሻው ተከታተሉን። ኖላዊ ድራማ እንግዲህ ከክፍል አንድ ጀምሮ በጣም ትልቁን ነጥብ ዞት የመጣው የሚላት እና የሃኒ ጉዳይ ነበር፣ በክፍል ዘጠና ሰባት ላይ መፍትሄ አግኝቷል ማለት ነው። በጉጉ ሲጠበቅ የነበረው እንግዲህ ሚላት ሃና ልጇ እንደሆነች በባለፈው ራሷን ስታ ስትነቃን ያስታወሰችው ማለት ነው። ነገሩን ግን ደብቃ ነበር የቆየችው እና ከአስራ ስድስት አመት በኋላ ልጇ እንደሆነ ስታቅ ልጇ ሰራተኛ እንደሆነ ሰራተኛ ሆና ሳታቃት፣ ይህ ሁሉ አመት ይህ ሁሉ ጊዜ ብዙዎች እሷ ሀኒ ልጅ ነ ስራት እሷ ግን ሳታቅ፣ ይህ ሁሉና ጸጸትና ደስታ ድብልቅልቅ ብሎባቸው ሁለታቸውም እንግዲህ በጣም ነው ያስለቀሱን። በጣም ነበር የሚያሳዝኑት ማለት ነው። እናት እስከ ዛሬ ላሳላቅሽ፣ እኔ እናት አደለውም። እናት ሊሄድ ልባል አይገባም እያለች በጸጸትና በደስታ እንግዲህ በጣም እያለቀሰች ነበር። ወይዘሮም ሜላ ሀኒቾም አዝናለች፣ አንቺ ልትጸጽች አይገብም፣ አንቺ ጥፋተኛ አደለሽም። እኔ ራሱ እናቴ እንደሆንሽ የሆነ ሰዓት ላይ ገብቶኝ እውነቱን አልነገርኩሽም እና ይቅርበኝ ተባብለው በጣም ተለቃቅሰው ተለቃቅሰው መጨረሻቸው እንግዲህ በዚህ መልኩ ማለት ነው። እናት እና ልጅ ተገናኝተዋል። በጣም ብዙ ተመልካች ብዙ ኦዲየንስ በጉጉ ሲጠብቀው የነበረ ክፍል ነው። በቃ ሲራዘም ሲራዘም በመሀል የሆነ ሰዓት ላይ እሷ ሰራተኛ ሁና አይነች ዛቤ ስትገባ ይታወቃል ሲባል እርግብ መታንትናለች ከዛ እርግብ ደግሞ ስታራዝመው ስታራዝመው ስታራዝመው እስከ መጨረሻ ደግሞ እውነቱ ይወጣል ሲባል ደግሞ ወይዘሮ ሜላት ተመታችና ራሷን ሳተች። ከዛም ረሳች። ረስታም ደሞ ልጅ ማንች ማነሽ አለቻት። ብቻ አለ ክፍሉ ይህ ድራማ ተጀምሮ እስከሚያቅ ድረስ ሀኒቾ በሀዘን በደስታ ማልቀስ ነው። በቃ ሁሌም እሷ ሳታለቅስ ያለፈበት ያለፈ የፒሪሶድ የለም በቃ ነው ያለ። በጣም በቃ ሲያለቅሱ ራሱ የሆነ ትወናቸው በጣም ነው የሚያሳምን እና ሀኒቾም ዛሬም በደስታ እያነባች ነበረ እናቷን ስላገኘች ከአስራ ስድስት አመት በኋላ በጣም ከባድ ነው። እንኳን አይደለም አስራ ስድስት አመት እንዴት ነው ሁለት አመት ምናምን ስደት ቆይቶ ሀገር ቤት ሲገባ እንኳን እንዴት ነው እናትና ልጅ የሚላቀሱትና በጣም ደስ ይላል ስለተገናኙ ማለት ነው። ግን እዚህ ጋር ወይዘሮ ሜላት አንድ ነገር አቅዳለች። እኔ እንዳወኩሽ መልሽ ሁሉን ነገር እንዳስታወስኩ ለማንም እንዳትናገሪ ሚስጥር ይሆን ብላለች። እና በሁለታቸው መሀል እንግዲህ ወይዘሮ ሜላት እንዳስታወሰች ከሀኒ ውጭ ማንም የሚያቅ የለም። ምክንያቱም ጠርጥራለች። በባለፈው የመጨረሻ ቃሏ ላይ የመጨረሻ ስትመታ ፌንት የሰራችበት ፓርት ላይ አክስቴ ገደልሻት ወይ የሚለውን የእርግብን ድምጽ ስላስታወሰች አክስቴ ያለችው የስጋ አክስት ኖሯት ነው ወይስ ባዩሽናት የሚለውን ውስጧ እንትን ስላለበት አንደኛ በባለፈው ከዚህ ሁሉ ጀርባ አንቺ ካለሽበት የእጅሽን አገ- ሰጥሻለሁ ብላት ብላታለች። እናም ባይሽን ስለጠረጠረቻት ማለት ነው። በድብቅ እሷ ሳታቅ ሁሉን ነገር ደብቃ በተረዋ ማለት ነው። ባዩሽ በተረዋ እንግዲህ ልትሰለል ነው። እናም እውነታው ላይ እንደሚደርሱበት ተስፋ ረጋለሁ። አዚጋ ግን የዘረሜላ ስትመጣ ምንም እንዳልተፈጠረ ሁና ባዩ ስትመጣ ስትኮሳተርበት ደንግጣለች። ማለት ለምንነሽ ነው አሞሽ ነው ወይ ምናምን እያለች እያጠያየቀች ነበረ። እንዴት ልትመጭ ቻልሽ፣ እንዴት መጣሽ የሚለውን ነገር ስትጠይቃት ማለት ነው። እናም ግን ሁሉን ነገር ለሐኒም ነግራታለች። ስለዚህ አንቺ ፊት መንሳት የለብሽም። ፊት ከነሳሻት ልታቅብን ትችላለች። ስለዚህ እንደ በፊቱ ቀጥይ ከዛ በኋላ እውነታው ላይ እንደርሳለን ብለው እንግዲህ እናትና ልጅ ተመሳጥረው ባዩሽን ሊሰሩላት ነው ማለት ነው። እሷ ደግሞ አልነቃችም። እዚህ ጋር ደግሞ ድንብላልም አልሰማችም የዛ ቤት የባዩሽ ወር ያቀባይ ድንብላልናት ድንብላል ካልሰማች ማንም ሊነግራት አይችልም ማለት ነው። እና ትንሽ ወይዘሮ ሜላት እንደ በፊቱ መሰል አለባት እንዳትነቃ። ከዛ መጨረሻዋ ላይ እሷ በዛ ሴራ ስታሰር ማለት ነው ምንም ሳትጠቀም ይህ ሁሉ ነገር ጊዜዋን ትዳሯን የራሷን ትዳር ስትታ በደካማ ጎኗ ገብታ በደካማ ጎኗ ገብታ ይህን ሁሉ ነገር ምስቅልቅልቅል ስታደርገው ማለት ነው፣ አንድ ነገር ሳትጠቀም ስማግል መጨረሻ ላይ መውደቁ አይቀርም ባዩሽ። እናም ደካማ ማንበቃ በጭራሽ ማስታወስ መናገር የለብኝ ምክንያት ተጠቅመው ድጋሚ ሊጎዱኝ ነው ስለሚል፣ ስለዚህ በዚህ ሁሉ ሴራ ጀርባ ያለውን ደካማ ጎኔን ተጠቅመው ያጠቁኝን ሰዎችን መበቀል ፈልጋለሁ ብላለች። እንግዲህ ወይዘሮ ሜላት ተራው የሷ ነው ማለት ነው። ይገለበጣል ጊዜ አንቺም በደስታ ብዛት እንግዲህ ቤተክርስቲያን ላይ እያለቀሰች ነበረ። በዛ አባባን ወላዊ ነው ራው መቶ ምን ሆነሽ ነው የምታለቅሸው ብለውም ጠየቋት። እና የደስታ እንባ ነው ብላ ያው መናጋት አትናገሪ ስለተባለች መናገር አትችልም። ግን አባዬ እንኳን ደስ አለሽ በለኝ ያንተ መዳን ያለም እንደማይዘገይና ሁሉ ነገር በጊዜው እንደማደርገው ግብቶኛል እና እንኳን ደስ አለሽ በለኝ ብላ በደስታ አልቅሳለች። ደስ ብሯታል በጣም። ቤተክርስቲያን ዳ ፈጣሪ ሆና አመስግናለች እናቷን ስላገኘች። ታምጁ ደግሞ እርግብ ደውላለት ነበር። እርግብ ደውላ እንግዲህ ከሀገር እየወጣች እንደሆነ ነው መሰለኝ የነገረችው። ያው እሷ ያለችውን አልሰማንም፣ ግን ከሀገር ወጥታ ይሆን ከሀገር ወጥቻለሁ የሚል ይመስለኛል። ምክንያቱም ቀጥታ ሄዶ አጎቱን ብር ጠይቆታል ማለት ነው። ከሀገር የሚያስወጣ ብር ስጠኝ ስላለው፣ ስለዚህ ከዚህ በፊትም ከሀገር ለመውጣት ሀሳብ ስላላት ምናልባት እርግብ ከሀገር ወጥታ ይሆናል የሚል ግምት አለኝ። እናም አጎቱን ብር ካልሰጠኸኝ አንተ አሜሪካን ውሰድህ እያልኩ አንተ በዚህ በጎን ለምድነው ብር የምጠይቀኝ? በቃ ሁሉ ነገር ጣወታውና አብረኛኝ እኔ የተሰጠኝ የፍቃድ ጊዜ አልቋለኝ አሁን ላይ ማስጠንቀቂያ ተሰጥቶኛል መሄድ አለብኝ ስለ እሱ ደግሞ ብር ስጠኝ ከዛ በኋላ እኔ የትም የትም አሜሪካ ማለት ነው እንግዲህ እምቢ ብሏል ማለት ነው በአባባ ኑሮ የማስመከረው እሱ ግን ሊሰማ ፈቃደኛ አይደለም ጆሮም ቢሆን ሂድ ችግር የለውም አንተ ለምንድን ነው መሄድ የማትፈልገው ሂድና እዛ እየለፍልህ አንተም ለእኔም ብሎታል እሱ ግን በእርግ ፍቅር ታውሮ ታልቅ ስህተት እየሠራ ነው በጭፍን የሚልን በአባባ ኑሮ ቢመክረው አጎቱ ቢመክረው ማንንም አይሰማም አሁን ላይ ግን እሷን ምናልባት እሷን ተከትሎ ከሀገርም ሊወጣ ይችላል። በጣም ከባድ ነው። ማንንም የማንንም ምክር ለመስማት ፈቃደኛ ስላልሆነ ማለት ነው። ይጠጣለኝ፣ ይሰክራለኝ፣ ይሄዳለኝ፣ ይወድቃል እነ ሀና ቤት በቃ ይህ ነው አሁን የእሱ ስራ እየሆነ ያለው ያሳዝናል። ብቻ እና እና ማባ አባባ ኖላዊ የርግብ ጉዳይ በጣም አጨናንቋቸው ነበረ። በዛ ተጨንቀው እያለ ጆሮ መጣና ሲጠይቃቸው እች ልጅ የዚች ልጅ ጉዳይ ምንም እየገባኝ አይደለም፣ ቤተክርስቲያን ስታለቅ ሳገኘዋተኝ ስጠይቃትም የደስታ ነው አለችኝ፣ ምንም ሊገባኝ አልቻለም አለ። እናም ይህን ስለሰማ ጆሮ ቀጥታ ወደ ናሀና ቤት ሄደ። ፊት ለፊት እንግዲህ በሩ ላይ ያችን ታንካሲስ ባይሽን አገኛተኝ ለምን መጣ ምናምን ብላ አፋጠጠችው? እሷም ልሰርቅ ነው የመጣ ምናምን እያለ እያሾፋት ነበረ። እናም ቁጭ ብሎ ወይዘሮ ሚራትን ጠየቃተኝ። ያሀና ደስታም ሆነ የሀዘን ምንጯ እዚህ ቤት ነው እና ትናንትና ቤተ ክርስቲያን ሄዳ እያለቀሰች ነበር የተፈጠረ አዲስ ነገር አለ ወይ ብሎ ጠየቃተኝ። ግን እሷ የተፈጠረ ምንም ነገር የለም አለችው። አኒቾ በጣም ጥሩ ልጅ ናት፣ ስሜቷ ተጠንቀቁላት፣ ምክንያቱም የደስታዋም የሀዘኗ ምንጭ የዚህ ቤት ስለሆነ ለሀንቾ ተጠንቀቁላት ብሎ እንግዲህ ለወይዘሮ ሜላ ተናግሮ ሄደ ማለት ነው። እናም ሀንቾም እንግዲህ አባባን ወላዊ ጥላ እዚህ ቤት እያዘወተረች ነው። አሁንማ እናቷ መሆን ጥናትም እዚህ ቤት ነው የምታጠነው፣ ትምህርቷን እዚህ ነው የምትከታተለው። ብቻ እንግዲህ ወይዘሮ ባይሽ መጨረሻ ነው የቀረው አንድ ትልቅ እውነት ተገላግለናል ማለት ነው። ባዩች ደግሞ ተዋርዳ ለማየት ያብቃል። ስለ ተከታተላችሁ እጅግ በጣም እናመሰግናለን፣ ውድ ቤተሰቦቻችን። በዓላችሁ በሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው።